በሳምንት አንዴ ብቻ የሚወጣው ዝነኛ ትሪ የአርብ ምሳ ይባላል። 150 ብር ብቻ ከፍላችሁ ከማታውቁት ሰው ጋር በፍቅር የምትበሉበት ማዕድ ነው። እሙዬ ማጀት ነው ያለ ነው የሙዬ ቤት አርባ አርብ በሰው ትጨናነቃለች። ምክንያቱ ደግሞ የአርብ ምሳ ነው። ትላልቆቹ ትሪዎች ከ6 ሰዓት ጀምሮ ይወጣሉ። ከ8 እስከ 11 ሰው በትሪ እየተመደባችሁ እስክትጠግቡ ድረስ መብላት ነው። ምግቡ ሙሉ ለሙሉ የጾም ሲሆን በውስጡ ምስር፣ ሽሮ፣ አልጫ ጎመንና ሌሎችም አሉት። እሙ የምትታወቅበት በጣም የሚያቃጥለውን አርሴናልንም አካቷል። ከዛ እንደዚህ ለሁለት ተሸክሞ ይቀመጡላችኋል። ከማታወቋቸው ሰዎች ጋር እየተጎራረሳችሁ መብላት ነው። እኛ ሄድ ነው። ከዚህ በፊት በአካል አግኝተን ከማናቃቸው፣ ላይብ ላይ ብቻ ከምናቃቸው አሪፍ ገበታ ቤተሰቦች ጋር ነበር። በላይ በላይ እየተጨመረልን ሁላችንም ዘጭ ብለን በልተናል። አዳዲስ ሰዎችን ትተዋወቃላችሁ። ስለ ስራ፣ ስለ ማህበሪ ህይወት ይወራል። ማዱ ከመብላት በዘለለ የቀደመውን አብሮ የመብላት ባህላችንን እንዳንረሳ ያደርገናል። እኔ በበኩሌ ብዙ ሰዎችን አስተዋውቆኛል። አርብ እሙዬ ጋር እንገናኝ። አብራችሁ የመሄድ የምትፈልጉ ኮሜንት ላይ ያለው በሉኝ። እሙዬን አመስግነን መተናንጣች ብለን ሄደናል። አሪፍ ገበታ በዩቲዩብ መጥተናል ባዩ ላይ ያለውን ሊንክ በመንካት ሰብስክራይብ በማድረግ ደገፍ አድጉን ባዮን አርብ ሙዬ ጋር ጋብዛችኋለሁ ሙዬ ማጀት የሚገኘው 5 ኪሎ የሥነ ጥበብና ዲዛይን ትምህርት ቤት መግቢያ ጋር ነው ሞክሩት ትወዱታላችሁ